ኤፍራታ ዛሬ ያፌትን ሲለውን አነቀችው። ትሰማኛለህ? በእናቴ የመጣ ባይኔ የመጣ ነው። ምንም የምታመጣው ነገር የለህም። ከዚህ በኋላ አልፈራህም። ያደረግከውን ነገር በሙሉ አውቃለሁ። ዝም ስልህ የማላቅ መስሎህ ነው ወይ? ምንም የማጣው ነገር የለኝም። ደግሞም ጠብቅ፣ ማን እንደሚጥል ማን ደግሞ እንደሚነግስ ብላ ፊት ለፊት ተጋጠመች ያፌት ትሰሚኛለሽ አንቺ እንደ ሰራተኛ ሆነሽ መኖር ነው እንጂ ጭራሽ እኛ ጋር ቁጭ ሳያለሽ። ትሰሚኛለሽ የእኛን ትራፊ ነው መብላት ያለብሽ ብሎ ገኒን ሲናገራት ኤፍራታ ራሷን መቆጣጠር አቃታት። ጭራሽ ፍጥጥጥ ነው ያለችው። ገኒ በጣም ደነገጠች። አረባካችሁ ልጆችን ብትልም እንኳ ኤፍራታም ታይማዬ፣ ያፌትም ደግሞ አርፈሽ ተቀመጭ እያሉ ሁለቱ ሲጋጠሙ አቤል ደግሞ ቁጭ ብሎ ይስቃል። ወንድሜማ በጣም እድለኛ ነው እንዳንቺ በጣም ጀግናና አስተዋይ ሚስት ስላለው። ምን ታደርገዋለህ ይታደሉታል እንጂ አይታገሉትም እኮ። አቤልን አቤልን ኤፍራታ አስፈራራችሁ። ጺን ታስፈታታለህ፣ ካልሆነ ግን ከዚህ ቤት ውልቅ ትላለህ። እኔ እኮ እዚህ ቤት አንተ ስላስፈራራኸኝ ሳይሆን ያስቀመኩ አውቄ ነው እንጂ እያንዳንዱ ነገር የናታንን መረጃ በሙሉ እንደያዝከው ለያፌት ብናገር ምን ያደርግህ ይመስልሃል? እሱ እንደው ማንንም አይፈራ፣ እናትህን፣ አንተን፣ እኔን እና ልቅምቅምህን ነው የሚያወጣ ነገር ግን እኔ ስለታገስኩ ነው እና ከዚህ በኋላ ምንም እንደማታመጣ እነግርሃለሁኝ። ባይሆን ጽና አስወጣት። ከዛ ቀሪ ዘመንህን እዚህ ቤት አብረት ትኖራለህ ብላ አቤል ላይ ዛሬ ዛተችበት። ሲ ሉሊት እንግዲህ ምግብ ሰርታ እኔ ለእናንተ አዝናለሁ እኮ እናንተ፣ እኔም ባትወድኝም እኔ እወዳችኋለሁ ብላ አምቦ ጫብጫ የወሰደችውን ምግብ አንቺ መርዝ ልታበይ ነው እንጂ በፍጹም ምግብ አይደለም የምታበይኝ፣ አልፈልግሽም ብላ ተቆጥታ ስትሄድ ናታን ጋር ሄደችና ናቱን ደግሞ ትሰማኛለህ ቆንጆ ምግብ አንጥችልሃለሁ ስትለው ምን ጭራሽ አንቺ ምግብ መርዝ ካልሆነ ምግብ አይደለም የምታመጭልን ብሎ ሲጠይቃት ቆይ አንተና እህት አንድ ናችሁ እንዴ? ማለት አሁን እኮ ትንሽ ቆይቼ እሷም አልፈልግም ስትለኝ የእሷንም ይዤ መጣሁ አንቺ ብዬ አለችኝ አንተም እሱም ደነገጠ። ጭራሽ ማመን አልቻለም። ናቱ እንግዲህ ሁሉም አሽተውታል። ቤዛም እንዲሁም ደግሞ ቢኒ ቢኒዬ በጣም ተጨናንቋል። ጭራሽ በትውስታ እሷ ጋር አሳለፈበት እየሄደ ማስታወስ ጀምሯል። ቆይ እንዴት አድርጌ ነው የናታንን ውለታ እና የናታንን አደራ ያለኝን ሳልናገር ጠብቃት ይለኛል፣ ጭራሽ እስር ቤት ናት፣ እንዴት አድርጌ ነው የምነግረው? እጀን በእጀ ተበላሁ እያለ በጣም ግራ ተገብቷል። ኤፍራታ ለገኒ ገኒ፣ በጣም ደንግጣ እናቴ ኳልሽኝ ብላ ስጠይቃት፣ አይ በፍጹም አላልኩሽም ተሳስተሽ ነው የሚሆነው ብላ በሆዷ እምቅ አድርጋ ያዘችው። ነገር ግን ኤፍራታ አሁን ላይ ገኒን ሙሉ ለሙሉ በእርግጥ ተቀብላታለች። እንደውም ያፌትን ትሰማኛለህ? እዚህ እኮ ሰራተኝነት ብር ጠሮባት ወይም ደግሞ ሰራተኝነት አምሯ ሳይሆን ለእኔ ለልጇ ብላ ነው ብዙ መስዋዕት የምትከፍለው ስትል ገኒዬ በጣም አይኗ ፈጠጠ። ምን ያህል ለእሷ ቦታ እንዳላት አወቀች። እናም አሁን መሄድ አለብን፣ ቁርሳችንን እንብላና እኔ አንቺ አቤል ሆነን እስር ቤት እንሄዳለን፣ ጽንና ናታንን ናታን ምን ሆነ ስትላት አንቺም አታውቂው በጣም ብዙ ነገር ተፈጥሯል። እናም ሄደን እንጠይቃቸዋለን፣ ጽንም ደግሞ ይሄ የማይረባ ልጅ ያስፈታል ብላ ቃል ገባች። ከዛም እና ደግሞ በጣም ብዙ የምነግርሽ ነገር አለኝ ስትል አቤል በጣም ተደንቆ፣ ቆይ ይችልኝ ምንድናት እያለ በጣም ግራ ተገብቷል። እና ግን ያሁን ላይ አንቺ እንዳልሽ ነገር ግን ይውልሽ አንቺ ውሃ መሆን አለብሽ፣ ምክንያቱም ይህንን ያፌትን በፍጹም እማምነው ሰው አይደለም። በጣም ባለጌ ነው። እስኪ ተመልከች ጠዋት እንኳ እንግዲህ ያፌት ተሰምኛለሽ፣ ቀጣይ አሁን ስለታመምሽ ነው እንጂ ቀጣይ የማደርግሽን አታውቂም። እና ጦርነቱን በይፋ ከገጠምሽማ እሽ እሺ ብሎ ዝቶባታል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም? እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦቼ ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። ሐረግ ድራማ እንደ ቀጠለ ይገኛል። ሉሊት የቤዛን ሩም እየፈተሸች ቦርሳውን እንዲሁም ደግሞ አረ የለለቀ ምን አለ በጣም ታውቃላችሁ፣ ምን አለ ቤዛ ከዚህ ቤት ሁሉም ልቅምቅም ብለው ወጥተውልኝ ይሄን ቤትን የበወረስኩ እያለች የገንዘብና የቁሳቁስ አምላኪ ስለሆነች በጣም ተደስታለች። ጭራሽ ብላ ብላ በረንዳ ላይ ወጥታ እየደነሰች ሀገሩን ማየት ጀመረች። ከዛም ተመለሰች እና አልጋዋ ላይ ከነጫማዋ ተኛች። ከዛን ቤዛ ስትመጣ እሪዑቋለች። ቆይ ምን ሆነሽ ነው እዚህ ክፍል መታሽ የተኛሹ? ስትላት ምን ምን ምን አንቺ ለምን እዚህ መጣሽ ደግሞ? ስታስረሻል ነበር ለምን ተፈታሽ? አንቺ ሴትዮ አብደሻል እንዴ? ያችኮ እጺ እንዴት ሆነች ከሰው ጋር ተግባባች መቼም መግባባት አትችልም እንዳንቺ መሰለችሽ እንዴ እሷ እኮ በጣም ተግባቢ ናት። ሰው የሆነ ሰው ነው ከሰው ጋር የሚግባባው እንዳንቺ አይነት አውሬ ግን ከማንም ጋር መግባባት አይችልም እያለች በዚህ ልክልኳ አነገረቻት ነገረቻት ትሰምኛለሽ ያፍቃሪሽ መጥቶ ነበር ማ ባልሽ እህ ለካንቺ ባልሽ መሆኑን የምታውቂው ናታንም ብቻ ነው አረ ያኛው በጣም ነው የሚያፈቅርሽ፣ ከልቡ ነው የሚያፈቅርሽ። አንቺ ሴትዮ ምን እያልሽ ነው? አሁንስ አስጠላሽኝ። ውጭ ውጭ ብላ አስወጣቻት። ከዛ ሄድ ብላ መለስ አለች እና ሰው ካስፈለገች ግን እኔ ያለሁኝ አብረን ብተኛ ደስ ይለኛል። ግን ታቂያለሽ፣ ቤቱ በጣም ሰላም አግኝቷል። እና ጧት ደግሞ ቁርስ እሰራልሽ አለሁኝ ብላት፣ ተነስታ ሄደች። ሎሊትዬ እንግዲህ ከነጋም በኋላ ቁርሱን ዘይቱን፣ ውሃውን እንዲሁም ትንሽ ሽሮ ጨምራ፣ ሽንኩርቱን ደግሞ በወዳድሉ አድርጋ ለህናታንና ለጽ ምግብ ሰራችላቸው። መቼም እኔን አይወዱኝም፣ ነገር ግን ይህ ጥሩ የመቀራረቢያ ዘዴ ነው እያለች እጣኗን እያጨሰች ከዛ፣ ቤዛ ወረደች። ቆይ ምን እያደርሽ ነው? ምርጥ ምግብ ነው እየሰራሁ ልሻለሽ። ቆይ አንቺ ውሃውንና ዘይቱን ከቶ ታውቂዋለሽ ለይተሽ? እስኪ ነይ። ስታዩ ቤዛ በጣም ደነገጠች። አረ እንዷ አንቺስ ምን አይነት ይትሆነሽ? ብላ ተናዳ ወጣች። ቢሆንም ግን ሉሊት በፍጹም አልተዎችም ምግቧን ሰራርታ ሻንጣ ውስጥ አርጋ ቤዛ እንዳታያት ከላይ ተታይ ያለች ነበር። ከዛም ቤዛ ሳታያት ወጣች። ቤዚቲ ልደውልለት አልደውልለት እያለች ጭራሽ ሜሴጅ ጽፋ ከዛ ደለተችሁ። እሱም ፎቶዋን እያየ ከዛ መልእክት ጻፈና ደለተው። የቤዛና የናኦድ ጉዳይ በጣም ያሳስባል። እሱም ከልቡ ያፈቅራታል እሷም ደግሞ ልትረዳው ፍቃደኛ አይደለችም። ምክንያቱም ብዙ ሰው እየደበቀኝ ና ብዙ ሰው እየሸሸገኝ ያለ ነገር ስለሚሰማት በሌላ በኩል ድራራ ድራራ ና እናቷ እባክሽ ናታንን እናስፈችሁ እማዬ እያለቻት፣ እስኪ ንገሪኝ፣ ለቀናት ከወንድምሽ ጋር ገጥመሽ እኔን ትተሽኝ አልነበር? ምንድን ነው የተፈጠረው? እማዬ፣ ምንም አልተፈጠረም። በአንቺ ታናድጄ ስለነበረ ነው እኮ። በምን? እሱንማ ልነግርሽ አልችልም። ኧረ እባክሽ ብላ እስኪ ነገርኝ፣ ወንድምሽ ስለኔ ምን ቢልሽ ነው ስትላት፣ አረ በፍጹም ምንም አላለኝም። እና እናማ ባለፈው አባቴ አንቺ እንደገደልሽው ወይም እንዳስገደልሽው ከወንድሜ ጋር ስታወሪ ነበር። ምን እና ሳታጣሪ ነው እኔ ላይ እየፈረርሽው፣ እንደው ምን አይነት ይቱ ልጅ ነሽ ብላ ተናደደችባት። እማዬ ይቅርታ፣ እኔ ኮ ያለ ናታን መኖር አልችልም፣ መተንፈስ ሁሉ አልችልም፣ ለሊት ራሱ እንቅልፍ እየወሰደኝ አይደለም ብላ ስትናገር አይመለከተኝም ለችግርች ጊዜ ነው እንዴ እኔን የምትፈልጊው? ለማንኛውም ሄርኩኝ ብላ ስትል እማዬ ይቅርታ ብላ ስትል ናኦድ መጣ። ናኦድ አይኑን ፍጥጥ አረገና በጣም ተናዶባት ወደ ሩሙ ገባ። አሁን ድራራ ከሁሉም ውጭ ሆናለች። እናቲቱ እንደሆነ የምትፈልገውን አግኝታለች። ልጇ በምን እንደተቆጣች እና በምን እንደተቀየመች በእናታ መጠቀም ፈልጋ ነበር። አገኘች። እናም ብትለምናት ራሴን አጠፋለሁ እንኳ ብትላት በፍጹም ፍቃደኛ አይደለችም። እንደፈለግሽ ሁኚ ብላታለች። እኔ የምፈልገውን በራሴ ፍላጎት ሳደርግ ነው እንጂ በሰው ግፍፊት ሳደርግ ደስ የሚለኝ ሴት አይደለሁም። ተይማዬ፣ አንቺ እኮ ሁሉን የምታደርጊ ስልጣንም መብቱም አለሽም እና ምን ድረስ እስከም እንደምትጅ አውቃለሁኝ እባክሽ ብትላትም በፍጹም አላደርገውም ብላለች እራሴ ልታጠፋ ነው ላጠፋ ነው ብላ እንኳ ቢላዋን ብታወጣ እንደፈለግሽ ብላት ሄደች እንደማታጠፋ ታውቅ ነበር ይገርማል ግን የእውነት ሰው አንቺ ጨካኝና አረመኔ ነሽ ታውቂያለሽ በልጅሽ ላይ ራሱ ፈረርሽ ማለት ነው ብትላትም ምንም አልሰማቻትም ያፌት ያፌት አቤልን ነገ መሄድ አለብህ ብሎ ሲለው እንዳኮቴ በፍጹም አልሄድም፣ አለ። ትሰማኛለህ፣ አሁን ሁሉንም ጨርሰዋል። ደግሞ ጺን በግድ እምቢሆን ሂደህ ክስህን ታነሳለህ። በፍጹም እንደሱም አላደርግም። አንተ አንተ ባትመጣ ኑሮ እኮ ገለኝ ነበረ፣ ደጋግማ ተወጋኝ ነበር። ትሰማኛለህ፣ አንተ ልጅ አታሳብደኝ። እንግዲህ ፖሊሶቹ ነግረውኝ መስክር ያለሁ፣ ስለዚህ ምስክርነቴን ማንሳት አልችልም። ደነገጠ። ቆይ አንተ ይሄን ያህል ለምንድን ነው ለጽ የምትንሰፈሰፍላት ብሎ ሲጠይቀው፣ እሱ አይመለከትም ወይስ ደግሞ ስጋህ ነህ የምትፈራው ነገር አለ እንዴ? ወይም ደግሞ የሆነ ነገርማ አለ ከጽ ጋ ሲለው፣ አርፈ ተቀመጥ፣ ተሰማኛለህ፣ አንተም ሆንክ እናትህም ገደል ብገቡ ይሻላል ብሎ ሲለው፣ ተሰማኛለህ አጎቴ፣ እኔ እኔን እንደፈለግክ መናገር እንደፈለግክ ማንጓጠት ትችላለህ፣ ነገር ግን በእናቴ የመጣ ማንንም አልምርም። እናም እንደፈለግክ ማድረግ ትችላለህ። ከዚህ በኋላ ግን እናቴን እንድትናገራት አልፈልግም ብሎ አቤል በጣም ኦቨር ንግግር ተናገረ። ከዛ የአጎቴ ሚስት አልነገረሽም እንዴ እዚህ አንቺ እኔ እንደማስፈልግሽ። ትክክል ነው ያፌት በጣም ያስፈልገኛል። ምክንያቱም ታውቂው የለ እኔ በሽተኛ ነኝ። እናም የሚያወራኝ የሚያጫውተኝ የሚላላክልኝ ሰው ፈልጋለሁም ብላስፍትት እንዴ እኔ ንግስት፣ ምን እያልሽ ነው አው እንግዲህ አንተ እንደሆን ያው ስራ ነው ስራ ነው እና እናቴም ደግሞ ስራ ነች። እሱ ደግሞ የሚላላከኝ አብሮኝ የሚበላ አብሮኝ የሚጠጣ ሰው ያስፈልጋል ብላ ስትለው ያፌት ከመናደዱና ከመጨሱ የተነሳ ምግቡን ራሱ እንዴት እንደበላው አያውቅም። ከዛ አቤላ ቴሌቪዥኑን እስከ መጨረሻው ድረስ አድርጎ መጠቀም ጀመረ። አንተ ሰው እረተ አጥፋ ነው የምልህ ብሎ ሲለውም አልሰማውም። ይህንን ያየች ኤፍራታ ዝም ብላ በውስጧ ትስቃለች ሄደና ሪሞቱን ነጠቀውና ቴሌቪዥን አጠፋ ሁለተኛ እንደዚህ ካደረግክ ግን አጠፋሃለሁኝ እሺ እንደውም ቴሌቪዥን ነው ከዚህ የማጠፋው ተሰማኛለህ ዛሬን እዚህ ሂደርና ነገ ግን እናት ጋር ትሄዳለህ ብሎ ሲለው አንቺም ቢሆን አርፈሽ ብትቀመጭ ይሻልሻል አላት ምንም ችግር የለውም ገንሻ ይዛ ስትመጣ እንዲገኝ ነይ አብረሽኝ። በይ አረበ ፍጹም እኔማ እዛ በላለሁ። አዳመጠ ዝም ብሎ ያፌት። ናይ ምን ችግር አለው? አብረን እንብላ። እኔም ብቻ የመብላት ይደብረኛል። አንች ቁጭ ስቴ ኮ በጣም ደስ ይለኛል ብላ ምግቧን ስታመጣ ተረሽ አላት። ይፍራታ ደነገጠች። ምንድን ነው እኛ የበላነውን በልተን ትራፊያችንን ትባያለች? ሰራተኛ ከመቼ ወዲህ ነው ከባለቤት ጋር በልቶ የሚያውቀው? ብለ ሲጮህባት እሷም ደነገጠች። ኤፍራታ ትሰማኛለህ? ከዚህ በኋላ ምንም የማጣው ነገር የለኝም፣ እና አርፈ ብትቀመጥ ይሻልሃል። የምታደርገውን ነገር በሙሉ አቃለሁኝ ብላ ፍጥጣለችበት። እሱም ደንግጧል። እሺ አሁን ዳኝ ምንም እምልሽ ነገር የለኝም። ከደንሽ በኋላ ግን የምንነጋገር ይሆናል። ችግር የለው፣ እጠብቃለሁ። ከዚህ በኋላ ደግሞ ምንም ሆነ ምን እጋፍጠሃለሁ፣ ፊት ለፊት ብላ ኤፍራታዬ ከልቧ ተናገረች። ከዛን ለካ ዶክተሩ ያለው ነገር እውነት ነው። ከዚህ በኋላ ያፌትን መፍራት ሳይሆን መጋፈጥ ነው የምፈልገው ብላ ለራሷ ወስናለች፣ እና አቤልንም ጺ እንድትፈታ በግድ አስጠንቅቀዋለች። ካልሆነ ግን እንደምታጠፋው ስታስደነግጠው እሱም ወይኔ የወንድሜ ሚስት ለካ እንደዚ ነሽ እንዳላት አዎ እኔ ኤፍራታ ነኝ፣ ዝም ካልኩ ዝም ነው፣ ከተነሳብኝ ግን አይጣል ነው ብላ አቤልን እንግዲህ ጺን እንዲያስፈታው ጠየቀች።